አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ የተከበራችሁ ቤተሰቦች እንደምን ናችሁ? ሰላም ናችሁልኝ? ሰላም ናችሁልኝ? ታእያላችሁበትች ይን በጠፋፋን ሰሞኑን የጠፋ ሰውም አፈልጉም እናንተ ማለት ነው። እኔ በጣም እየታዘብኳችሁ ነው፣ እና ላይክ ሸር እያደረጋችሁ እስኪ። በቴሌግራም ደግሞ ጠፋሽ ወይ እንዴት ነሽ? ደህና ነሽ? ናፈቅሽን ላላችሁኝ ደግሞ ከደፋ አመሰግናለሁ። እኔ እራሱ እናፍቃችሁኛል ወይኔ እኔ ራሱ እንዴት እንደናፈቃችሁኝ ማለት ነው። እና ያው ልናፈቅ ብዬ ነው፣ ባጭሩ ሌላ ምንም ኬዝ የለውም። ይመጥታት ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ግን ላይክ ሸር ሰብስክራይብ እያደረጋችሁ ሸር አድርጉ ማለት ነው። ሸር አድርጉ። አዎ እንዳልሰሙት ይስሙ። የሰማም ያሰማም ይሰማማ። ከርዕሱ እንደምታወት እንግዲህ ሳውዲ አረቢያ በዚህ ሳምንት ወይም በዚህ ሁለት ሳምንት ወይም በዚህ ወር ልበል፣ አላቀም መሸን ተጀመረ ቢሆን ግን ቢሆን ግን አንድ ወር ነው። ስለዚህ ከተጀመረ የምህረት አዋጁን ሰምታችኋል ሁላችሁም። እንዴት ነው እየተጠቀማችሁበት ነው ወይ? ምን ደርሳችኋል? ስንቶቻችሁ ተጠቀማችሁበት? ስንቶቻችሁ ትክክለኛ መረጃ እጃችሁ ገባ? በኮሜንት ጻፉ ማለት ነው። ያሰራችሁ ወይም ደግሞ ትክክለኛ ሰው ያሰራ የምታውቁ መረጃውን ለእህቶቻችሁ ለወንድሞቻችን እያካፈላችኋቸው እድሉን እንዲጠቀሙበት አድርጉ። በቅንነት ማለት ነው። እኔ ዛሬ ማቃሰን ትንሽ ነገር ልንገራችሁ ብዬ ነው የሰማሁትም ነው። ሁላችንም በሶሻል ሚዲያ እየተናፈሰ ይገኛል። ይሄ ወሬ ያልሰማ አለ ብዬ አላስብም። ግን እንዲያው አጋጣሚ ብለው ካልሰማችሁ እንኳ ስሙ። የምህረት አዋጅ ወጥቷል። የሚቆየው ለስንት ጊዜ ነው ካላችሁ፣ ለስድስት ወር ነው የሚቆየው ማለት ነው። እንግዲህ የዚህ የመረታዊ እድሉ ተጠቃሚ ስንት ሰው ናቸው ከተባለ፣ ሁለት ብቻ ናቸው። እነሱም አንደኛ በትክክለኛ በህጋዊ መልኩ እዚህ ሀገር የገባ ሰው ብቻ ነው ይሄ ቻንስ የሚመለከተው። ለሌሎቻችን እድሉ እስከሚገኝ እንግዲህ ወደፊት እድሉ እስከሚመጣ አርፈን ቁጭ ከማለት ውጭ ምንም ነገር የለም። ወንደኛ አይነቱ ቁጭ በሉ ማለት ነው። ተረጋጉ፣ ወንበር ያዙ፣ ተራችን ጠብቁ። እሺ እና ዛሬ የሚመለከተው የቃማ ገባች ቃማችሁ የተበላሸባችሁ እና እንዲሁም ደግሞ በጠለም መታችሁ በጠለም የጠፋችሁ ልጆች ቢቻል ቢቻል ትገቡ ስወጡ ከጠለም ፓስፖርታችሁ እጃችሁ ላይ ካለ ማህተብ የተመታበት፣ ወደ ሳውዲ የገባችሁበት ማህተብ የተመታበት እሱ ካላችሁ ኮፒውን ካላችሁ ይሆናል ማለት ነው እንዲሁም ደግሞ ይሄንን አይ ካላችሁ ደግሞ ፓስፖርት ቁጥር ካላችሁ ይሄም የለን ካላችሁ ደግሞ ትክክለኛ ስባችሁን እስታያታችሁ እንግዲህ እስታገራ እስታድራሻችሁ ትናገሩና እንትን ይላል ማለት ይወጣላችኋል አመን ላይ ነው ያለመሆኑ ትነግሯቸው ያወጡላችኋል ማለት ነው ኮምፒውተር ላይ ይወጣል በዛ መልኩ ንቅለ ከፈላ ታደርጋላችሁ ማለት ነው ለፍላሳ የሚከፈል ያንን ያህል ብዙ አይደለም። ራቸው እንዲያተበሉ ለማይሆን ሰው ፓስፖርታችሁ ይሰጣችሁ ቀምጣችሁ እንዲያቀሩ። እንዲሁም ደግሞ አዲስ ፓስፖርት እዚያ አገር ያወጣችሁ ልጆች ወይም ደግሞ በጠለብ ያለመጣችሁ ልጆች እንዲያት ጀምሩት። በባህር ለመጣ፣ በዑምራ ለመጣ፣ በዚያራ ለመጣ አልተፈቀደም ማለት ነው። አይመለከትም። በጣም አዘናለሁ። እንግዲህ አይመለከትንም ማለት ነው። ለሚመለከታቸው አካል ግን ተጠቀሙበት። ምክንያቱም ብዙ ጊዜ እዚ ሀገር ላይ ከሌላ ሀገር ይልቅ እዚ ሀገር ላይ ብዙ ይቆያል ማለት ነው። ለምን ካላቸው አንዴ ከወጣ መምጣት አንችልም ስለምንል ነው። ህጋዊ ከሆናችሁ ደግሞ እንደፈለጋችሁ መህር መምጣት የምትችሉበት ቻንስ ስለሚኖራችሁ አሁን ተጠቀሙበት። ሀገር ቤት ሄዳችሁ የሀገሩን ጉዳይ አይታችሁ ነገሩን ሁሉ አይታችሁ እንድትመለሱ ይረዳችኋል፣ ማለት ነው ይሄ ነገር እና ቻንሱን በተጠቀሙበት አሪፍ ነው። ባይኔ በተለይ በተለይ በተለይ በተለይ በተለይ አዲሶች ነባሮች እንኳን ተውት። መቼም እንዲያፈቀደ እስከ ዛሬ ኑረናል። ሲከፋንም፣ ሲደላንም፣ ስንያዝም፣ ስንለቀቅም፣ ስንጨነቅም፣ ታስረንም ባረቤት ኑረናል። ግን አዲሶች በተጠቀሙበት ቻንሱ በጣም ቆንጆ ነው በአይነ እንዲሁም ደግሞ ወንዶቹ በተለይ ደግሞ ወንዶች ውጭ ወጥተው መስራት ስለሚችሉ ወይም አብዛኛው ጊዜዎች ስለሚሰሩ ለነሱ የመያዘ ድሉ ሰፊ ስለሆነ ከሚጨናነቁ ይህ ነገር የሚጠቀሙበት ታሪክ ነው እላለሁ። እንግዲህ የበኩሌን ዜግነት ሀቄ ልወጣ ቢሆኑ እንግዲህ የረፈዴ ሰበር ዜና ቢሆነው፣ አይ ያልሰማ እንዲህ የሚል ያረፈዴ ሰው ስለሚኖር ችግር የለም ተከፋፍተውት እና መረጃው እንግዲህ ብሩሪን ወስተ 2030 ሽሬ የተባላችው ብዙ ወሬ እየተናፈሰ ይገኛል። ግን እንደዛ አይደርስም። ምክንያቱም የምረት አዋጅ ማለት እንግዲህ ምረት ነው ትንሽ የተወሰነ ነው ሲመስልኝ፣ ለአንድ አመት ስድስት መቶ ለአንድ አመት ስድስት መቶ የእንትኑ ማለት ነው። የተበላሸበት ቀራማ ነው ማለት ነው። ይህን ያህል መብቀሉ ከዛ በኋላ ለማሳደግ ለመቅለተከፈላ የምታደርጉት ደግሞ ቢያንስ ከአንድ ሰው ለስት ስት ነቅሎ ወደ ሌለኛው ከፊል ሁለት ሺህ አሁን ደግሞ ሁለት ጊዜ ከሆነ አራት ሺህ እያለ እያለ እያለ ይቀጥላል ማለት ነው። እንደዛ ነው እላችኋለሁ ውዶች። እንግዲህ ሰላማችሁን ያብዛለ ይበያላችሁበት በጣም በጣም በጣም አመሰግናለሁ። ሆይ አብራችሁ ስለቆያችሁ ሁላችሁ አሉ ይሄ ሀባይ እንግዲህ